ድህነት አያጸድቅም የሚለውን ሀሳብ ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሁኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ የሚኮንኑ አካላት አለ። ተለይቶ ነው የሚታየው። ይሄ ይህ ማለትም ማለት ነው። ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። በመንፈስ ድሃ መሆን ማለት እውቀት ማጣት፣ ምግባር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በወሳጣዊ ባለን ሕይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በወሳጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። እንደዚህ አይነት አለ ይሄ ድህነት። ያው ፍጹሙኑ የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው፣ ኃጣን ማለት ነው በጥቅሉ ድሆች ማለት በዚኛው መንፈሳዊ አውድ ስንተረጉመው። እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ ሶስት አይነት ነው። ምንድን ነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ፣ ሀብትን ንቀው ጠልተው ገፍተው ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ አለም ገፍቷቸው ሳይሆን አለምን ገፍተው ካለም የሚርቁ ሰዎች አሉ ይሄ ድህነት በራሱ ሀብት ነው በራሱ ማለት ነው ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው በራሳቸው አለም በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን አለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነቱ አያስጠይቅም። የሚችለውን ያክል ይለፋል። ሆኖም ግን ሊያጣው ይችላል። አንዳንድ ሰዎች በማግኘት ወደ እግዚአብሔር ይቀርባሉ፣ አንዳንድ ሰዎች ደግሞ በማጣት ወደ እግዚአብሔር ይቀርባሉ። ስለዚህ ማጣቱ ወደ እግዚአብሔር የሚያቀርበው ሆኖ ሲያገኝ ሊሰጠው ይችላል። ጤና ሁሉ ኃጢአት አይደለም፣ በሽታም ሁሉ ጽድቅ አይደለም። ድህነት ሁሉም ኃጢአት አይደለም። ድህነት ሁሉም ጽድቅ አይደለም።